አሜን እንሻላ አን አሁን ሶስት ጥፋ መለጣቸው እና እኔ ያላደረገች ነገር ሳይኖር ያላዘንኩበት ነገር ሳይኖር ቀርቶ አይደለም ግን አላደለ እሷም ለእንትኗ ራሱ ማለት ነው ለስሟ እራሱ ራሱ ወጥቼ ፋሲካ እንዲያደርገችኝ እንዲያደርገችኝ እንዲያደርገችኝ እንዲያደርገችኝ ብ ማራሷ ለእሷ ራሱ ለስሟም ራሱ ጥሩ አይደለም። ግን እሷ በቃ እንደዚህ ለዚህ ሁላ መነሻ የፋሲካ መጥፎ ሆና ሳይሆን ያቺ አሮጊት

ደረቱ እንዴት አባቱን ጠቅ ያለ። ቆይቆይቆይ አንተ ለምንድነው ለዜዶ የዘፈንክላት? በቮይስ ሜሴጅ ዘፍነህላታል። ይ ጆ ጓደኛዬ እኮ ነች እሷ። ግን አሰምታናለች። ፋሲካም ሰምተዋለች። አሁን ካ ቀይረው፣ ነው ወደ ሌላ ነገር ቀይረው። ፋሲካ ደግሞ ይሄ ነገር አክቲቭ ታደርጋለች። ዜዶ በቃ የሴት ጓደኛ ማለት በሙላ ሪሌሽንሽፕ አለ ማለት ነው እንዴ? አንቺ ፍቅረኛሽ ያልሆነ ባልሽ ያልሆነ ምንም አይነት ሪሌሽንሽፕ እንደዚህ ጉንጩን ምስመሽ ማታቂ የወንድ ጓደኛ የለሽም፣ ለምሳሌ የለሽም። አንቺ የሰለጠን ሀገር ነው የምትኖሪ ለምሳሌ። እናንተም ይሄን ካልተረዳችሁ ግራ ነው የሚገባኝ። አንቺ ወንድ እረዳለው እኮ አልኩ እኔ። በጣም ነው የምንረዳ፣ ማይረዱን እነሱ ናቸው። አሁን እሷ ከዘዱ ጋር ስንጫወት ምናምን ነገር የቀደብኩላትን የዘፈንኩላትን፣ ይ ሀቢብዬ፣ የኔ ቆንጆ ፆታዊ ትንኮሳ ያደረግችብኝ የመች ተናገርኩኝ? ፆታዊትም ኮሳ ኮሳ ፆታዊትም ኮሳ አድርገሻል። የት ነሽ ዜዶ? ይኸው ትላለች። ትመጣና ስማለ። ይሄኛው የሚሳማው ነገር አሁን የተሰጠሽኝ ማለት ነው። ይቺ የሚሳማውን ነገር ካልሰጠኋትኝ ታቆርፋለች። እሷ አጤንኛ። እንዴት ነው የፋሲካ ጓደኛ ሆና የእኔም ጓደኛ ሆና ይህንን ነገር ስጠኝ የምትለው ለምንድን ነው? ለማጣላታ ሰው አዎ በጣም ይሄ ለማጣላት ነው። እናንተ ለማለያየት ሆን ተብሎ የተደረገ ሴራ። ሀቢባ ጋር ሄደች፣ ሀቢባ ጋር ተከሰሰች፣ አስተካከለች። ከዛ በኋላ እኔና ፋሲካ ደግሞ ድጋሚ ደግሞ መስማማት ጀመር። አሁን ምን እንዳደረገች ካላቂ የመጨረሻ ጠምጢሟ ተሳካላት፣ አሁን ተሳካላት። እኔ አስታርቃቸዋለሁ። በኋላ ፋሲካ ጋር ገብቼ እነግራታለሁ ሁሉንም ነገር እኔ የነገርኩሽኝ እኮ ይኸውልሽ፣ አሁን ምታናደደኝ ነገር ስደውላት አለማንሳቷ በምንም ነገር። አንድ ነገር ልንገር፣ እርግጠኛውን የምነግር ነገር በጣም ነው የምታፈቅር። እሷ ከአንተ ውጭ ማንንም አትፈልግም። እሱንማ በተግባራና ያየ ነው እኮ ማስታወቅ። የሆነ ጫማ ቤት ውስጥ ወይ ቁማር ወይ ቁማር በሚል ዘፈን ጫማውን ታስተዋውቀው፣ ያንን ልጅ ታስተዋውቀው፣ ምንም አልገባንም። አይደለም ልጁን እስታተስ ላይ አድርጋለች። አንደኛው አካውንት ላይ ልጁን ና አስተዋወቀች ጫማ አራት አበባ ሸራ ነው። እኔ ራሱ ቆያ ዩ እንግ እዚህ ሀገር አይባልም እዚህ ሀገር አልሽ ማለት በቃ አሁን ከአንቺ ጋር ችት አርግ ያለው ላስ ኖ ችት ማድረግ አይደለም። አንተ ይሄ ነገር ይሄ ነው። በጣም ቆንጆ ስለሆንክ ነው እኔ ያደነኩ እኮ። አፈር ልብላልሽ የኔ እናት፣ አፈር ልብላልሽ። አንሆነ የአውሮፓ ሰው ይረረቀላ አፈር ይብላ። እንደ አሁን ደግሞ ነገ ደግሞ አንቺ ምን ተብለሽ ፖሰች ያለሽ፣ ይኸው ፍሬ ወጣ ማለለችው ኖ እኔ የምታማልል ወንድ እኮ ነው። አንተ እኮ በጣም ነው ሴቶቹን የምታማልለው። ከቁመና ቁመና አለ፣ ከሰውነት ሰውነት አለ። የሌለ ነገር እኮ የለም እኮ። በዛ ላይ ይህ ጡንቻው እንደዚህ እቅፍ ስታደርግ ምናምን ደረት በጣም ቆንጆ ነው። አፈር ልብላለች። ገና ዛሬ ሴት ልጅ እንዲስታሙጋር ጊዜ እንዴ! የእኔ እውነት ነው የምናገረው። ያየሁትን እውነት ነው የምናገረው። የእኔ እናት እንደውም ጀርመን የመምጣት እድል ነበረኝ። ትንቹ ነው። ትቀበኛለሽ? እቀበላለሁ እቀበላለው። ለዛም አበባ ይዤ ነው እንጂ ከውጭ አገር ስትመጣ አበባ ይዤ ነው የምቀበል። ምን አይነት መልኩ? ቀይ አበባ ነው እንደዚህ ቀይ አበባ እቀበላለሁ ነው። ወላይ፣ ቀይ አበባ ቀይ አበባ ማርያምን። አፈር ልብላልሽ። በቅ ተመልከቱ ሌላ አሁን አንቺ አንደርስታንድ አርሰብሽኛል፣ ያወራሁትን ነገር አይደለ? አዎ። አይ እኔ አሁን የኔ ቆንጆ ያልሽኝ በምን ሙድ ነው ታውቂዋለሽ አይደለ? አዎ። በወንድምነት እቀበላለሁ ቆንጆ። ይሄን ደግሞ ዱባይ ላይ ለምን እንደማይሰራ ነው ግራ ይገባኝ። ናሊንገር ፋሲካ ባትቀድመኝ እኮ ጠብስ ነበረ እኮ። ዘገይሽኒ ቆንጆ። ዘገየው አንተ እኮ ነው እኮ፣ ድሮ ብጽፍልኝ አሁን እዚህ አንገናኝም ነበረ ዘገየሽ። በጣም ወላሂ ዘገየሽ። ተይው፣ ችግር የለውም ወንድሜ። ማለት አናሽ እንደኔ ነው። እሱን ታጣብሰኛል እኔ አንተ ነ የፈልጉት ነበረ። እንዴት ወንድምህን ሳላውቀው ሳልተዋወቀው ጠብሰዋለሁ ብለህ ታስባለህ? አጣም እኔ አስተዋወቅሻለሁ። ብቻ ችግር የለውም ብቻ ወደ ሴሪስ ነገሩ እንግባና አሁን ማንም ሰው አይረዳኝም። ትናንትና ላይቪ ያልገባሁት ከትናንት ወዲያ ላይቪ ያልገባሁት ስትረስ ውስጥ ቁኝ ነው። ገብቼ ደግሞ ስትረስ እንዲይዘም አልፈቅድልም። ልጨፍርልህ እንደ ተነስቼ። አረ ለምን ትጨፍሪያለሽ? ላንተቀልዶአበባላልብ እኔ እኮ ነው። ቆይ ትገድሽልኛለሽ። እኔ ብሶት ይሄን ልጨርስ መጀመሪያ። በቃ ጨርስ ብሶትህ። እና አሁን አንቺ እኔ ላይ እየፈረድሽ ነው። እኔ ላይ ግን አንቺ ፈረደሽብኛል። አሁን እዛ ቅበሪው ሲውልሽ፣ ይኸውልሽ፣ እኔ ተናግሬሻለሁ። ለምን ቀበርሽኝ ብዬሻለሁ። አላልከኝም ለምን ብትይ የአዲስ አበባ የአራዳ ልጅ ነኝ። ይገባኛል ስለሆንክ እኮ ነው። በቃ እኔ በሊቢያ ስመጣ ስደት ላይ በረሃ ላይ ምን በለው ምን ጠጣው ነገር አጥተን የጓደኛችንን ጫማ አንበሳ ጫማ ነበር ያደርገው። እሱን አስወልቀን ሶሉን ቀቅለን የጠጣ ልጅነን። እርድነኝን ተመልከች። አልደግመው። ገብቶሻል? ገብቶሻል? ስታሳዝን ይመች ሻራዳ ልጅ አኪ የቴንኪ ቱሙር ሮዝ እስቃይስ ለስ አበባ ሰ አራት አበባ ጋይ አራት አበባ ነው የምትለኝ እኔ ማንም ጋር ድም ካሁን በኋላ ሲጀመር እንጂ አስታርቅ ብዬ አያልልም እንዴ ሰውም እኮ ይሰለቻል። ሀቢብዬ፣ ለምን አግብቼ አላመጣም? እኔ እኮ ብቸኛ ነኝ እኮ ኧረ ተይ በመርዝ ይደፉሻል። የሆነ ነገር አስደረገው የት እዚያ ህግ ያለበት ሀገር ነው ያለ ነው ህግ ሁሉም ጋር አለ ግን እንትን የተማ አለ አሁን ህግ ሁሉም ጋር አለ እኔ ስማ ሁለት ክፍል ቤት አለኝ ብቻዬን ነው የምኖረው ከፈለክ ቤቴን ቪዲዮ ቀርጬ ልክልሃለሁ ደሞዝ አለኝ እሰራለሁ አንተን ማኖር እችላለሁ በደንብ አርጌ አውዝ ቢላ ሚኒስ ጠሮጂ ምን ነው የኔ እናት ብዬ ብዬ ደግሞ በሴት ገንዘብ ልኖር እንዴ ዘ ኖ እስክትሰራ ስራ እስክታገኝ ነው እንጂ ኮ እኔ በእኔ ብር ትኖራለ እያልኩ አይደለም ስራ ትሰራለህ አረምን ነው የእኔ እናት፣ እዛው ምን መጣብሽ እናቴ። ወጠጤ እንትን የምትይው ስሚ፣ እኔ እኮ እንደዚህ አትበይ ማለትም ካለብሽ በውስጥ በይ፣ የሆነ መተት እንዳያደርጉብሽ እዛው ባለሽበት። እዚህ ሀገር መተት መተታሞች በስተዋሉ እናቴ፣ አልሰማሽም? ከዚህ በፊት ስንት ነገር አልሰማሁም። እንደዚህም አለ እንዴ? ስንት ጉድ አለ ብቻ። ታጠንቀቂ ተጠንቀቂ። ኧረ እጠነቀቃለሁ፣ እንኳን ነገርከኝ። በጠንቀቂ ተጠንቀቂሁ ጭራሽ አደባባይ ላይ ተመችተኛ ላምት ከላሴ ልስጥናኔጋውን ስራ ያበደ ስራ ነበር ማስገባ ስራ አስገባ አለው። እኔ ጋ ፈርተሃል። ግን ለምንድነው የፈራው? ባልሽ ቢገለኝስ? አረ እኔ አላልኩም። ፈትቻለሁ። ተፋታን እኮ በህግ እኔ ሲንግል ነኝ። አሁን ሲንግል ነሽ። እና ለዛ አይደለ እንዲ ባል እየፈለኩ ነው። እኔ ደግሞ አንተ ተመቸኝ። እኔ ሁሌ ነው ምትመቸ። ይታወቃል እንደምመችሽ የማውቃለሁ። እኔም እኮ ትመችኛለሽ። እንዲ ባትመችኝ ነሆነች ማለ እኮ ስለምንመቻች ለምን እኔ እናንተ አንብኛ ይ ፋሲካ የምላደርጋት ነው የእኔ እናት። እኔ እኮ ፋሲካ እንወዳታለሁ። እንዲ ሁለት ለምዶ የለም። አንተ ፋሲካ ጋር አርፈህ ስለማትቀመጥ ነው እንደዛ ያልኩ። አይታያት ቆይ እሷ የእሷ መጨረሻ አ አልታወቀም የእሷ መጨረሻ እኔ ቆይ በእናትሽ ዱባይሆንም አላህ ምን አለ ምን አድርጌ ነው አላህ እያልኩኝ ነው ገና ጀርመን ያለች ሴት ደግሞ ልጠባበቅ እኔ እኮ መጥቼ እኮ ነው የምወስደው እኮ ወዲያውኑ ሳምንት አይፈጅብኝም እኮ እዚህ ያለችው ትበድ ኦረዲ ጀማምራታል ትጠሽሽ ጀማምራታል። በቃ ይለይላት፣ እኛም ናት ሙሉ ለሙሉ ይለይላት። ዋናው የኔና አንተ ህይወት መስተካከሉ እኮ ነው። አረተ ይቅርብን የኔ እናት አ አንተ ፋሲካን ታፈቅራታለህ ማለት ነው። እኔ ኩፍሬ ያልገባች ነገር ባላ ፈቅራት ባልወዳት እንዴት አደባባይ እወጣለው? እና ለምን ሌላ ሴት ትጀነጅናለህ? እሺ ማንን ጀነጀሙ? ጀነጀንኩ ለምሳሌ ዜዶን ጀንጅናል። ቤታዮን አይቻለሁ፣ ሰምቻለሁ። ሌሎችም አሉ አሉ አሉ አሉ ምናምን ነገር። ሁሉንም ጉጉት ጽፈህላታል። ጉጉት ሁሉንም አስረዳሽ አለው። የእኔ ቆንጆ፣ እኔ እንደዚህ የሚሰማኝ ሰው ነው ያጣሁት። ታብታ ባድርጉ እሰማሃለሁ። አስረዳን። ላስረዳሽ። ይኸውልሽ፣ አንደኛ እኔ እና ፋሲካ ገና ጃኑዋሪ ፌብሩዋሪ ላይ ነው የተዋወቅነው ከሶስት ወር እስከ አራት ወር ያልበለጠ ጊዜ ነው ያለን። ጣችን ጉጉትን ማቀፍ ደግሞ የዛሬ አንድ ዓመት ከሰባት ወር ነው ከጉጉት በይ የተጻጻፍ ነው። የዛሬ አንድ ዓመት ከሰባት ወር ሁለት በይ የተጻጻፍ ነው ኖርማል፣ ኖርማል ጽሁፍን የተጻጻፍ ነው። ኖርማል ጽሁፍ ከዛ ዝም ብላለ ዜዳ ሴት ዜዳ ይኸው ማታ የጻፋለት ብላ ያመጣችሁ የዛሬ ሁለት ወር ሌላ ደግሞ ሁለተኛ ደግሞ አሁን አንቺ ተመችተኛል ወድሃለሁ ወድጃለሁ ብለሽ መጣሽ አይደለ? እኔማ አደባባይ ሰው ህዝብ ፊት እኮ ነው ወድሃለሁ ያልኩህ እኮ ህዝብ ፊት ነው እኮ። አዎ አሁን ደግሞ አንዷም ደግሞ ኤሉ የምትባል ደግሞ ታብታብ አርጉ ጋይቶች ይ ታብታብ አርጉ። ከዛ በኋላ አንዷ ደግሞ ከእንግሊዝ ደግሞ እንደዚሁ ወድሃለሁ ብላ ላይ ናንቺ መጣ ጆጆ። አረ ኖርማል ነው ኖርማል ነው። እንትን እኮ አይደለም መጥፎ ነገር አይደለም። ተብተብ አድርጎ ከዛ የሆነች ደግሞ ልጅ መታ እንደዚህ እወድሃለሁ አፈቅርሃለሁ ስትለኝ እኔ ያለኝ አማራጭ ምን ማረግ ነው? ዞርቤ ወደዛ ሚስታለኝ ፍቅረኛለኝ ብቻ ብሎ አይደለም እኮ ማባረር፣ አይደለ ፍቅር ስለሆነ ትሪት ማረግ አለ። በጸባይ ነው እንጂ መናገር ነገር ያለም። አፌ ቁርጥ ይበልልሽ፣ እኔ በፍቅር ያችን ልጅ ያስቋጥኝና በቃ አይዞሽ። ምክንያቱም ሪል ማይ ስላት በእናቷ ትምላለች በሃይማኖቷ በሚፈቅድላት ትምላለች። የሀገር ነገር እውነት እንደሆነ ያ ነገር ሳቅ እኔ በቃ አይዞሽ ይ ዞርበይ እነሱ ደግሞ እነ ፋሲካ ደግሞ ለምን ወደዛ ዞር በይ አላልካትም? ለምን አልሰደብካትም? ገደል ግቢ ለምን አላልካትም አሉ። አሁን ይሄን እኔን ከሴት ጋር ትጀናጀናል ለሚሉኝ እናንተ ማን ቆንጆ ሆናለ? ችግሩ እኮ አንተ ቆንጆ ወንዳወንድ ስለሆንኩ ሁሉ ሴት ይሻፍዳል። እኔ አሁን ሻፍድኩብህ ሻፍጀባለሁ። ስለዚህ ቆንጆ መሆን አይገባህም ነበር። እንዴ ምን ሆነች ነው? ይሄ ያላህ ስራ ነው እኮ አላህ ቆንጆ አድርጎ ከፈጠረኝ የምላደረት ምን መርዝ ጠጣ? ትሪት ነው ማድረግ ያለብኝ ደብል ነው ሁለት ጥፍ ጋይሶች። በቃ ከጠበሰች እኔን ጠበሰኝ አልኩህ አይደለም። እንዲህ ሀቢብ ደግሞ ወንድሜ ነው ብትልስ? በኋላ ማንም ሳምካት በል እኔ መሳም አይፈቀድም ይሄ እኮ ነው አሁን እኮ የናንተ ችግር። እስር ቤት አንድ ሴት ስታፈቅሮ እስር ቤት እና እስር ቤት አይደለም። ሴት እንድስም አልፈልግም፣ እንደዚህ አድርገህ ረ በአላህ እንደዚህ አይነት ነገር እኔ አይመቸኝም። እኔ ከሴት ጋር ያደግኩትኝ ሴቶችን በጣም ነው የምወደው። እንዲህ እኔ የልብ ጓደኛ ወንድ የለኝም። እኔ እንደዚህ በቃ በወድ ቢቢ ሳይ መነግራት ለጓደኛ ነው የሴት ጓደኛ ነው ያለኝ። እንዲ ወይኔ ደብል ላይ ቅድም አትሰጡኝም ነበረ ሶስት ሺህ እንገባ ነበር ጋይሶች፣ ይሁን ዳነት ማይ ስዊት ሀርት ቴንክ ዩ ቴንክ ዩ። እንደ ያ ቆንጆ እኮ ነው እኮ ልቤ እኮ ከሁለት ነው። እንደዚህ ሳይ ላይ ገብተ ማለት ነው ልቤ ስንጠቀ ነው የሚለው። ውይ አፈር ልብላለች። ኧረ ጠላት ምን በወጣ ይብለ ጠላት አፈር ይብላ። እንደነበራችሁ የልጆች ህጉ ነው ህጉ ነው። የጌም ህግ ነው። ሀቢብ እንደ ደብራችሁ ሽጋጆች፣ ይኸው የታወቀ ነው። ህጉ ነው። ሶስት ሺህ ካላለፍን ወይ ና እንወሳት ነገር መጠየቅ እንችላለሁ። እኒቂ መብትሽ ነው። እኔ የምልህ ፋሲካን ግን አልጋ ላይ ያስደስታታል ማለት ነው። ሀቁዝ ሲደር አዳንቺ ልጅ አደባባይ ሚወራና ማይወራ ቆይ፣ ዩዘር ቆይ ደብል ይመጣል፣ ደብል ይመጣል። በግልጽ ጠየቅሽኛል፣ በግልጽ እንገርሽ። ወፍ የለም፣ ታብታብ ማፊ፣ ወፍ የለም። እዚህ ደረጃ እንኳ ሳትስታሳሚ ሌላ ነገር ላይ ትገቢያለሽ እንዴ? እና እሷ ሪሌሽንሽፕ ምሉ ላይ ነው እንዴኔ እኮ ግራ ገባ። ዳረግነው እኛ ወዲያው ታፕታፕ። እኔ አሁን ባገኘው ወዲያው ነበር ታፕታፕ የምንደራረገው። አለ አራውዝ ቢላ ዩኔሽት ረጅም ሀራም ነው እኮ በእናትሽ። ይኸውልሽ የበቃ ተውኩት። እንዴት አዳ ወስደሽ ልተበትቢኝ ነበር እንዴ? ከደሽ እና ወስጂ ታፕ ታፕ አድርጌ። ወይኔ አያሰኝም እኮ አሬ ምን መተባተብ ነው የእኔ እናት አራት አበባ አንዳንድ ሰው አንዳንድ ሰው ለጭጭሽ መጭሽ ወንድ አይሰጠኝም ዩዘር ናት። እሺ ገባሽ አይደለ ገባሽ ታፕ ታፕ ከሌለው ምን ያደርግልኛል? አንዲ አንቺ ምንድን ነው ምንድን ነው ሙስሊም ነሽ ክርስቲያን እኔ ክርስቲያን ነኝ ኦርቶዶክስ ታዲያ ኃጢአት አይደለም እንዴ ኖ ታፕ ታፕ ኃጢአት የለውም ብሏል መጽሐፍ ቅዱስ። በምንድን ነው ታዲያ ምንታብታብ ካልተገራረ ግን በምንድን ነው ምንበዛው ንገረኝ እስኪ ታዲያ? ብዙ ተባዙ ኦፍኮርስ ተብሏል። ብዙ ተባዙ ማለት እኮ ዝም ብላችሁ ካገኛችሁት ጋር እኮ አድርጉ ማለት አይደለም። ህግ አለው። ህጉን ፈጽመን ነው እንደ ካገኘሁት አደረጋለሁ ብያለሁ እንዴ ታብታብ ምንድነው ታዲያ? ነው እንዲህ። ከኔ ጋርማ መዋል አለብህ፣ ብዙ ነገር አስተምራለሁ ሀቢ ስለ ሁሉም ነገር እነግራለሁ። ዊሄና ስወሰዳችሁብኝ ላቋርጠልሽ ፉቅር ማይፉንቃ ሀቢብዬ ነጥቼ የምትሳሙ እንሰጣለሁ። ቅጣቴን ንገረኝ እሺ። አንደኛ ቅጣት ማነው? ባለፈው ሲጀመር ያራዳ ልጅ ከሰው ጋር እንትን አልልሽም፣ ከሰ አላነካካሽም አታነካከኝ ሀቢቢ እኮ ነው። ጀር ጀርመኖች ያረዳ ልጆች ናቸው እኮ እዚህ ያሉት እኮ ነው እየሰገጡ ያስቸገሩን። በማያገባቸው እንደ እርጎ ዝምብ ይገባሉ ቢገባሉ። እኔ በማያገባ የምገባ ፋራ መሰልኳቸው እንዴ? ታሪዬ ቤተ ዳንስ ዳንስ ዊዝ ሚ ስቴይ ዊዝ ሚ ቤቢ አይ ዳንስ ማክደንሽ ፎር ዩ እንዲህ እንዲህ እያለሽ ደግሞ አይ ሀቭ ሪስፔክት ፎር ዩ አንተ ትወጣት አለ። በእከ ካም ቆይ ብሎክ ላርጋ ነው። ብሎክ ያረኩት ቪዲዮችን ነው የምከታተለው። በፊት የጥንቆላ ቪዲዮዎች እከታተላለሁ። ይሄ በፊት አሁን፣ ለምሳሌ አደገኛ አደገኛ አንተው በተለይ ደግሞ የመን ውስጥ አደገኛ ጠንቋይ ነበረ በፊት። አደገኛ ጠንቋይ ማለት ነው። ከዛ ወደ ፈጣሪ ሲመለስ እነዛ መናፍስቶቹ እንዴት አድርጎ እሱና ቤተሰቡን እንደተበቀለው የተሰራ ቪዲዮ አለ። ወላሂ የምሬን ነው። እኔ እንደዚህ ዓይነት ነገር ውድ ያለው ከታተላለሁ። አላህ እንዴት እንትን ነዋ፣ ራስሽን ለመጠበቅ እኮ ነው። ታታባር ጋይቶች የፋሚሊዎች አንድ እንጠ- እኔ ቅዱስ ገብርኤል ልጅ ነኝ። የቅዱስ ገብርኤል ላብዬ ቴንክ ዩ አራት ሰው አንዳንድ አበባ አራት እኔ ሁሌ ተከሳሽ ነኝ። ዱባይ ላይ ሁሌ እንኳን አንቺ አውሮፓ ጉንሽ ለምን መሰለሽ? ለነገሩ ማህበረሰብ ነሽ። አሁን በርሽን ከፍተሽ ብትሄጂ ምናልባት ከአንቺ ቤት ፊት ለፊት ያለው ማስትሬት ያለው ሰው ነው። አዎ አዎ እኔ ቤት